ተቋሞች አልገቡበትም። በወቅቱ ስለ ባህር በር ማንሳት ነውር ነው፣ ከዚያም አለፍ ሲል የህይወት ስጋትን ሊደቅን ይችላል። ነገር ግን ሀገር ወዳድ ኢትዮጵያውያን ባገኙት አጋጣሚ ሁሉ የኢትዮጵያ ባህር በር ማጣት እንደ እግር እሳት ይፈጃቸው ነበር። ዳሩ ግን ማን ግድ ብሎት፣ ሰባ ሁለት ሚሊዮን ህዝብ የነበረው የባህር በር ተዘግቶበታል። ዛሬ ኢህአዴግ ምስጋና ይግባውና በዓለም አገራችን በአንድ ነገር ብቻ አንደኛ ነች፣ የሚስተካከላት የለም ይኸውም በሀገራችን የቆዳ ስፋትና የህዝብ ብዛት የባህር በር ከሌላቸው አገሮች ኢትዮጵያ አንደኛ ነች። አሁን አትሊስት አንፈልግም ማሰብን የሚል ነገር ትቶ ወደፊት ትውልድ ወደፊቱ ትውልድ እንደገና አንስቶ የመከራከል እድል እንዲኖረው የሆነ ሴግኔቸርም ሆነ ዶክመንት ላለማድረግ የሚቻልበት መንገድ ካለ የኤርትራ ጉዳይ በተባበሩ መንግስታት እንዲወስን ሲስማሙ በማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። ከአዲስ ሚዲያ ኔትወርክ ጋር ቆይታን ያደረጉት የታሪክ ምሁርና ተመራማሪው ፕሮፌሰር አደም ካሚል የኢትዮጵያ ከባህር በር መራቅ የሀገርን ላንቃ የዘጋ የቀይ ባህር ንግሥት ትባል የነበረችውን ሀገር ታሪክ የቀየርና ትውልድ ይቅር የማይለው ታሪካዊ ስህተት ስለመሆኑ ያነሳሉ። ሀገር የባህር በርን ያክል ስታጣ ህዝብ ባልወሰንም ብቻም ሳይሆን የወስን ዘንድ እድሉ አልተሰጠውም። የወቅቱ የህዝብ እንደራሴዎችም በተመሳሳይ መልኩ የቀይ ባህር ጉዳይ የመብት ማጣት ጉዳይ ነው። ንብረት ማጣት ጉዳይ ነው። ንብረታችን ያለአግባብ ተወሰደብን የሚል ጥያቄ ነው እየቀረበ ያለው። የኢትዮጵያ ህዝብ ተጠይቋል። በዛ ነፃነት ላይ አንድም አሻሮን ያስቀመጠ ኢትዮጵያ አታገኝም። የኢትዮጵያ በርለማ ተጠይቋል። የግለሰብ አስተሳሰብ ነበር ያንን ተግባራዊ ያደረጋል። ያ ደግሞ አገርን መካድ ማለት ነው። በቀላሉ ዛሬ ሌላ የታሪክ ጥፋት ላይ እንገኛለን። በግፍ የታጣን የሀገር ንብረት የትውልድ ደስ ቁጭትና ጥያቄ በሰጥቶ መቀበል መርህ በሰላማዊ መልኩም ለማስመለስ የሚደረግ ጥረት ሚሊዮን ፐርሰንት እርግጠኛ ነኝ። ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም አትኖርም። ኢትዮጵያ ውስጧ በሰላም ማጣት የታመሰ በልዩነቶችም የተዛመመ ይሆን ዘንድ ስትሰራ የነበረችው ግብጽ፣ እጅ በምስለኔዋ ኤርትራ ይገለጣል። የኢትዮጵያን ተያዝንንል ሀሳብ ለግብጽና ለጉዳይ አስፈጻሚዋ ኤርትራ የሚዋጥ አይደለም የሚሉት የታሪክ ምሁሩ ይህ ከሁለት ምክንያቶች የሚመነጭ ነው ይላሉ። ቀይ ባህርና እኛ በታሪክ የአንድ ብር ሁለት ገጽታ ማለት ነው። አንላይም፣ ያን ነው ያሳጡን ግብጾች። በግብጾች ሴራ ያጣ ነው አስፈጻሚ አካል አመጡ። አስፈጻሚው አካል ግን ለኤርትራ ታስቦ ነው ጠቅሞ ነው ወይም ለኤርትራ ህዝብ ውጤት አምጥነው? ይኸው ሰላሳ አምስት ዓመታቸው እና የኤርትራ ህዝብ ችግር ነው። የኤርትራ ህዝብ ከሞላ ጎደል በደሞም በአጥንቱም በስጋውም ከኢትዮጵያ ህዝብ ጋር የተሳሰረ ነው። ከሰላሳ ዓመት በኋላ በለቅሶ ነበር የተገናኘት። አሁን አየር መንገዱም ስራ ጀመረና ወደ ኢትዮጵያ እየገቡ ከዘመዶቻቸው ጋር ሲገናኙና የኢትዮጵያን ልማት ሲያዩ ወቀሳ ማቅረብ ጀመሩ በመሪያቸው ላይ እኛ ግብፅ ሂደን ወደ ባልጠየቅንም የራሳችን ንብረት ይምጣልን ነው አሁን ግን የግብፅ አቋም በጣም ያሳዝናሃል ኢትዮጵያ ሰጥቶ የመቀበል በጋራም የማድግ ታሪክን ከትላንት እስከ ዛሬ የተገበረች አገር ናት የሚሉት የታሪክ ምሁርና ተመራማሪው አሁንም እውነታውን ለዓለም አቀፉ ማህበረሰብ ማስረዳት፣ ሰላምን አማራጭ በማድረግ በግፍ የተወሰደባትን የባህር በር በፍትህ አደባባይ ማስመለስ አለባት ባይ ናቸው። እኛም ሰላም ነን፣ ፈረጋው የሰላም አገር ነን። በሰላም መብታችን ይከበርልን ነው ጥያቄያችን። ከሌላው ጋር መጋፈጡ ያሌላ ቋንቋ ነው። የዓለም አቀፍ ደግሞ ሰላም በሚያስፈልግበት ደረጃ ነ አውሮፓም ጦርነት ሰልችቷቸዋል። የጋዛ ጦርነት ይበቃል፣ የረሻ ጦርነት ይበቃል፣ ተጨማሪ ሰዓት መክፈት የለብንም የሚለው ድምዳሜ ላይ እየደረሱ ነው። ሰላም የአንደኛው የሁለተኛው ክፍለ ዘመን ፍላጎት ሊሆን ይችላልና ይህን ግምት በማስገባት እኛ ለዚህ ፍላጎታችን ሰላም እንደ ድርጅትም እንደ ዲፕሎማሲም የቤት ስራ ብዙ ይጠብቀናል። የኢትዮጵያ ታሪካዊ ጠላቶች የኢትዮጵያውያንን ልዩነት እጅጉን ይፈልጉታል የሚሉት የታሪክ ምሁሩ ኢትዮጵያውያን የውስጥ አብሮነታቸውን በማጠናከርና ከጠላት ለሚሰጡ አጀንዳዎች እጅ ባለመስጠት በአብሮነትን በመትመም ለባህር በር ዳግም ባለቤትነት በጋራ ሊሰሩ ይገባል ብለዋል። 135 ሚሊዮን ትልቅ ባውር ነው፣ ትልቅ ፈንጂ ነው። ሰማ የኢትዮጵያ ህዝብ ከፈለገ ማግኘት ይችላል። በፈለገው ሰዓት ግድቡንም እንደገነባ የባህሩ በሩንም ተግባራዊ ያደርገዋል። እኔ በኢትዮጵያ ህዝብ ትልቅ አመኔታ አለኝ። የበቀው ሰዓት ላይ ልዩነቶች ይጠባሉ። ወደ ሀገርን የሚጎዳ ጉዳይ ሲመጣ አንድነት ይጠናከራል፣ መፍትሄው ይመጣል። አብሮ በጋራነት ያን ጊዜ ማንም የሚደፍር የለም። አብሮነትን ማላቅ፣ የባህር በር ጥያቄ የህዝብ ጥያቄ ስለመሆኑ ማስረጽ፣ የኤርትራ ህዝብ እውነታውን በውል እንዲረዳው ማድረግና ዲፕሎማሲን በማላቅ ወዳጅ ሀገራትንም ከጎንን ለማሰለም መስራት ቀጣይ የቤት ስራዎች ሊሆኑ እንደሚገባም የታሪክ ምሁሩ ምክረ ሀሳብን ለግሰዋል።